እንዴት አላችሁ? የዛሬ አበባዎች የነገ ቶፒኮች ደህና አላችሁ? እኔና ባሌ ፊልም እያየን የፈረንሳይ ፊልም በጣም ደስ የሚል ፊልም እያየን እንቅልፍ ይዞን ለጥ አልን። ሁለታችን አርባ አምስት ደቂቃ ለጥ ብለን ተኛ። ሌሊት እግዚአብሔር ይወቀው እንዴት እንደምንሆን አላውቅም። ለማንኛውም ግን ይሄንን ቪዲዮ ሰው ልኮልኝ ባይዘው፣ ይቅርታ ስላቆየሁብሽ፣ ረስቸው፣ ይቅርታ እና ይህን ቪዲዮ ስትሰሙት ባለፈው ዴዚ ኪድናፕ በተደረገች ቅብርጥሴ ቅብርጥሴ ብለው ይህን ቪዲዮ ሰርተው ነበር ካስታወሳችሁ እና ይሄ ቪዲዮ ባይዘው ውሸት እንደሆነ ልነግራችሁ ይፈልጋለሁ። ይህንን ስል ደግሞ በመረጃና በማስረጃ ነው ምነግራችሁ። ስለተላከልኝም ስላለኝም ነው። ይችኛዋ ተዋናይቷ ዴዚ የራሷ ዘመን ነች። ከቀራጯ የዴዚ እናት ወይዘሮ ቲናነች። ከጀርባ ደግሞ ቀምናም የተሸከመችው የዴዚ የማናት የወይዘሮ ቲና የአክስት ልጅ ነች። ይህንን የውሸት ቪዲዮ የለቀቁት ለምንድን ነው ብላችሁ ካላችሁኝ የዴዚ እናት ወይዘሮ ቲና ለመታወቅ ከማድረግ የተነሳ በእውነት ነው ምነግራችሁ። ይሄኛውን ደግሞ እንዳልኳችሁ በመረጃ በማስረጃ ያለ ነገር ስለሆነ ነው እና ሚዲያ ላይ ስትጭሁ የነበረው እናትየው እናት እናት እናት እናት ምናምን ስላላላችሁት ሜቢ ግማሾቻችሁ ረስታችሁ ትሆናል። ግማሾቻችሁ ደግሞ ችላ ብላችሁት ይሆናል። ነገር ግን ልነግራችሁ የምፈልገው ምንትቀለች የራሷ የዴዚ እናት ለመታወቅ ብላ የሰራችሁ ቪዲዮ ነው የውሸት ኪናፕ አልተደረገችም። ምንም አልተደረገችም። ምንም አልተደረገችም በእርግጠኝነት ስለሆነ ነው ይህን የምናገረው፣ በእርግጠኝነት ነው። ኢቨን እዚህ ላይ ትሰሙታላችሁ። ኖ ኖ ኖ አታልቅሽ ምናምን የምትላት ማን እንደሆነች የዴዚን ጉዳይ የምትናገረው ሌላ ሰው ናት። እናትየው ቪዲዮ እየቀረጸች ነው እና እናት ልጇ አንድ ነገር ብትሆንባት ነገር በሌላ ሰው ነው የምታስለቅሰው። ልክ ለቅሶ ላይ ሰው ሲሞት ደረት መች አምጥተው እንደሚያስለቅሱት ይሄኛው የምንጌም እየተጫወተችባት ልጇ ላይ ምን እየሰራች እንደሆነ እንድታውቁ ነው። እኔ አሁንም አንዳንዶቻችሁ ላይገባችሁ ይችላል፣ ወይም ደግሞ መረዳት ችግር ሊኖርባችሁ ይችላል። አልፈልግም እሱ ካላገባ ግድ አግቢ ነው ወይ ምናምን። እኔ አሁንም የምናገረው ስለ አሌክስ እና ስለ ዴዚ ሳይሆን ስለ እናትየው ብልግናን ነው። ውሸት ብዙዎቻችሁ አልተረዳችሁ። እናት እናት እናት እሱን ተሱን ተውት። እሱን እንደዚህ አይነት የውሸት የማስመሰል ነገር ብዙ ምን አይመቸኝ፣ ገባችሁ? እበትም ትል ይወልዳል ብያችኋለሁ። እናትነት እናት ማሳደግ ገበና መደበቅ እንጂ ልጅን አሳልፎ በመስጠት በማዋረድ አይደለም፣ በሌላ በማሰደብ አይደለም። ይሄንን ዛሬ ከቻልኩኝ ዛሬ ማታ ይሄን ሁሉ መረጃ እውነተኛ ታሪኩን ይዤላችሁ እመጣለሁ፣ ፈቃደኝነቷን የልጅቷን ጠይቄ ከዛ ውጭ ግን በደንብ ድምፁን ስሙና አታልቅሽ የምትላት የዴዚ የራሷ እናት እንደሆነች እንድታወቁ ፈልጋለሁ። እናት እናት ናት ለምትሉ ሰዎች በደንብ አድርጋችሁ ማስጮኻችሁም ማወራታችሁም የእናትን እናት እናት ብላችሁ የእናትነትን የምትገልጹበትን ልጅን አሳልፎ በመስጠትና ልጅን እንደዚህ የውሸት ለመታወቅ ብላ ኢትዮጵያ ውስጥ ገብታ ተሰረቀች ማለት እኔኮ፣ እውነት ለመናገር ተውት። መሰራረቁ ኪድናፕ መደረጉ እንዳለ ሆኖ ምን አይደለም ዴዚ። ስንት ነጮችም እኮ ይገባሉ ይወጣሉ። አይደለ እናትዬ ያስጮኸችው ነው። ሚዲያ ላይ አልጮኸም፣ ምንም ላይ አልተጻፈም። ሚዲያ ምንም ነገር የወጣ ነገር የለም። ይሄንን ራሳችሁ እንድታውቁ ፈልጋለሁ። ለማንኛውም ዛሬ ማታ የውሸትሽን ታሪክ የሰራሽበትን አመጣለሁ። ጠብቅ፣ እንጠብቁ።